ሁሉንም እችላለሁ። በመላው ዓለም የምትገኙ እግዚአብሔር አምላክ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሰላሳ ዘመን ተጠምቆ ልጅነትን የመለሰልን በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን አፍሶ ከዘለዓለም እስራትና ከሲኦል ያወጣን እሱ እግዚአብሔር አምላካችን ለስም አጠራሩ ክብር ምስጋና ይድረሰው። አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችው ሕፃናት ጭምር የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችን አድሮ ይኖር። እግዚአብሔር አምላካችን የዕለት የዕለት ከንቱ ሀሳብና ክፉ ግብራችንን ሳይመለከት እንደ ማህሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት ሊመግበን የወደደ ኃጢአታችንን በጽድቅ ክፋታችንን በደግነት ሞታችንን በሕይወት ጨለማችንን በብርሃን ሊተካ የፈቀደ እሱ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይድረሰው። የእመቤታችን የድንግል ማርያም ምልጃዋ የመላእክት ጥበቃ፣ የነቢያት የሐዋርያት የጻድቃን የሰማይታት ሁሉ ረድኤት በሁላችን አድሮ ይኑር። የዕለቱ የነፍሴ ምግብ በክርስቶስ ሁሉንም እችላለሁ ይህንን ቃል የምናገኘው በፊልጵስዩስ ምዕራፍ አራት ቁጥር አስራ ሦስት ላይ ነው። ቃሉም እንዲህ ይላል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይህንን ቃል ስታዩት ከሦስት ዋና ዋና ሐረጎች የተሰራ የተጻፈ አርፍተ ነገር ነው። አንደኛ ኃይልን በሚሰጠኝ ኃይል ይሰጠኛል። ሁለት በማ በክርስቶስ። ሶስት በተሰጠኝ ኃይል ደግሞ ምን አደርጋለሁ? ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ብዙን ጊዜ እማንችል የሚመስሉን ነገሮች አሉ። ይሄን ማድረግ አልችልም፣ እኔ ኛውን ለመስራት አቅሚ አይፈቅድም የምንላቸው ብዙ ነገሮች ይኖራሉ። ስለዚህ ይህ የፊልጵስዩስ ምዕራፍ አራት ቁጥር 13 ቃል የዕለቱ የነፍስ ምግባችን መድኃኒታችንና አምላካችን አባታችንና ህይወታችን እሱ ኢየሱስ ክርስቶስ በቅዱሱ ሐዋርያ የሚነግረን አንድ ኃይል እንደሚሰጠን ነው። የኃይል በማን ነው? በክርስቶስ ነው። በክርስቶስ በተሰጠን ኃይል ደግሞ ምን ማድረግ እንችላለን? ሁሉንም ነገር እንችላለን። ሁሉንም ሲል በተከታታይ እንደምናየው የተገደበ ነገር አይደለም። ሁሉም ማለት ሁሉም ነው። ይሄኛው የሚሆንልኝ ይሄኛው የማይሆንልኝ ሆኖ አይደለም። ሁሉም ሁሉን በክርስቶስ እችላለሁ። የሚያቀተኝ አንዳች ነገር አይኖርም። ለምን በክርስቶስ ነው። በእኔ ኃይል አይደለም፣ በእኔ ጉልበት አይደለም፣ በአንተ ጉልበት አይደለም፣ በአንተ ኃይል አይደለም፣ በራስሽ ብርታት ተደግፈሽ አይደለም፣ በራስሽ ዘዴ አይደለም፣ በራስሽ ሐሳብ አይደለም። አንዳንድ ሰዎች በራሳችሁ ብቻ ማድረግ የምትችሉ የሚመስላችሁ በቃ ሁልጊዜ በራሳችሁ ብልሃት፣ ብልጠት፣ ዘዴ፣ አሰራር ማድረግ የምትችሉ የሚመስላችሁ ሰዎች አላችሁ። ባለፈው እንዳየነው ራሳችሁን አልፈጠራችሁምና የፈጠራችሁ እግዚአብሔር ነውና በእሱ ላይ መደገፍን ማወቅ አለባችሁ። ማንም ይሁን ማንም ከችግር ጋር ይጋጠማል፣ ይላተማል፣ ይፋጠጣል። የተለያዩ ነገሮች ይመጣሉ። ለምሳሌ ሁሉን እችላለሁ ሲል ለምሳሌ የስራ ብዛት ያለበት ሰዋለ ስራው ብዙ የሆነ በቃ ኃይል በሚሰጠኝ በክርስቶስ እችለዋለሁ። ህመም ደዌ ያለበት ሰው ይኖራል። ኃይል በሚሰጠኝ በክርስቶስ ያን ደዌ እችለዋለሁ፣ ህመሜን እችለዋለሁ፣ ፈውስንም ይሰጠኛል። ኃይል በሚሰጠኝ ኃይል፣ ልብ በሎ ኃይል፣ ራሱ ኃይል የሚለው ቃል ብዙ ጊዜ ደከመኝ፣ አሁንስ ደከመኝ የምትሉ ሰዎች አላችሁ። አሁንስ ደከመኝ፣ አሁንስ አቃተኝ፣ አቃተኝ፣ አሁንስ በቃኝ፣ ታገልኩ ታገልኩ ታገልኩ አልሆንልኝም ምትሉ ሰዎች አላችሁ። ስትታገሉ ትግላችሁ እንዴት ነው? ማን ነው ከእናንተ ጋር የደገፋችሁ በትግላችሁ? ማንነው አብሯችሁ የሆነው? ማን ነው ኃይል የሰጣችሁ? ማን ነው ብርታት የሰጣችሁ? አያችሁ። ስለዚህ በትንሿ ጸሎታችሁ እግዚአብሔር ከእናንተ ጋር ከሆነ አዎ፣ በጸሎታችን የአሸናፊ እግዚአብሔር እናት ወይ ብለን ስንጠራ ድንግል ማርያምን ልጇ ኢየሱስ ክርስቶስ አሸናፊ ነው፣ ሀያል ነው፣ ብርቱ ነው። ስለዚህ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን መቻልን የሚሰጠን በክርስቶስ ይሄ ነው በቃ የክርስቲያን ብርታቱ የክርስቲያን ኃይሉ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ለነጌዴዎን፣ ለነዮፍታሄ፣ ለነሶምሶን፣ ለነባርቅ ዝም ብሎ እኮ ሰዎች ናቸው እነሱ። ኃይል ስለሰጣቸው ግን እግዚአብሔር ባደረገላቸው ኃይል የጠላትን ጭፍራ አሳደዱ፣ ድንቅ ተአምራትን ሰሩ። የእነሱ አምላክ የአንተ አምላክ ነው። የእነሱ አባት የአንች አባት ነው። ዳዊት ትንሽ ልጅ ነው። በጣም ትንሽ ልጅ ወንድሞቹ እንደውም ምንድነው የምታደርገው? አንተ ህፃን ልጅ እናቀዋለን እኮ ልበን እያሉ ኤልያብ ሲናገሩት ነበረ። ያ ትንሽ ልጅ ግን ቁመቱ ስድስት ክንድ የሆነውን የጦር ልምድ ያለውን ከልጅነቱ ጀምሮ የጦር ስልጠና የሰለጠነውን የጌት ሰው ፍልስጤማዊ ግን በአንድ ጠጠር በቅዱስ ሚካኤል እርዳታ ነው፣ በእግዚአብሔር ኃይል ነው። ራሱ እንደሚናገረው በእግዚአብሔር ኃይል ድል መቶታል፣ በራሱ ሰይፍም ቆርጦታል። ያ ጎልያድ በእስራኤል ላይ አርባ ቀን ሙሉ ቀንና ሌሊት ሲዝትባቸው የነበረ ነበረ። ስድባቸውን ግን ያ ትንሽ ብላቴና አስወገደው። በእናንተ ላይ ያለ ጎልያድ ማን ነው? በአንቺ ላይ እንደ ጎልያድ የሚሆንብሽ ማን ነው? የሚያሳድድሽ የሚከታተልሽ? በአንተ ላይስ ማን ነው? የሚከታተልህ የሚያሳድድህ? ሊገልህ የሚፈልግ ሊያዋረድህ የሚፈልግ ባዶ ሊያደርግህ የሚፈልግ ማን ነው? እንደ ጎልያድ አንተ ላይ የሚዝተው አንተ እንደ ዳዊት ነህ። አንችም እንደ ዳዊት ነሽ። አንተ እንደ ሶምሶን ነህ። አንተ እንደ ባርቅ ነህ። አንተ እንደ ጌዲዮን ነህ። አንተ እንደ ዮፍታይ ነህ። አንቺ እንደ አስቴር ነሽ። አንቺ እንደ ዮዲት ነሽ። አንቺ እንደ ዲቦራ ነሽ። አንቺ እንደ ማርያም እህተ ሙሴ ነሽ። የዕለቱ የነፍሴ ምግብ በክርስቶስ ሁሉን እችላለሁ። አንዱን አይደለም፣ ሁለቱን አይደለም፣ ሶስቱን አይደለም፣ ይሄኛውን አይደለም፣ ያኛውን ብቻ አይደለም፣ ሁሉን እችላለሁ፣ ኃይልን በሚሰጠኝ በክርስቶስ ይህ የኔና የናንተ ነፍስ ምግብ ነው። እግዚአብሔር ኃይልን ይሰጣል። ኃይል የሚሰጠው ለማን ነው? መጀመሪያ ትህትና ይቀድማል። ኃይል የሚሰጠው ለትሑታን ነው። ራስን በእግዚአብሔር ፊት ዝቅ ማድረግ፣ በመስቀሉ ስር መንበርከክ፣ የቀራኒውንን የማዳኑን ተግባር እያዩ መጸለይ ኃይል የሚያስፈልጋችሁ እናንተ ናችሁ። ደካሞች ነን። እኔ ደካማ ነኝ፣ አንተም እንዲሁ፣ አንቺም ደካማ ነሽ። ስለዚህ እግዚአብሔር ደግሞ ኃይልን የሚሰጠው ደካሞች ነን ብለው በፊቱ ምን ሃያል ነኝ በሚሉት እንደ ናቡከደነጾር በሚመኩት እንደ ጎልያድ በሚመኩት ፊት አይደለም። ናቡከደነጾር ራሱን ዝቅ ቢያደርግ ቢያዋርድ ከአውሪነት እንደገና ወደ ሰውነት መልሶታል። ስለዚህ እግዚአብሔር ምንድነው የሚለን? የዕለቱ የነፍሴ ምግብ በክርስቶስ ሁሉን እችላለሁ። ኢሳይያስ ምዕራፍ 4 40 ቁጥር 29 ቁጥር 30 ቁጥር 31 እንዲህ ይላል የነፍሳችን መጋቢ ቅዱሱ ልዑል እግዚአብሔር ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ሰማችሁት እናንተ የክርስቶስ ልጆች አደመጣችሁ እናንተ የድንግል ማርያም ልጆች የዕለቱ የነፍሴ ምግብ በክርስቶስ በአምላኬ በመድኃኒቴ በእግዚአብሔር በፈጣሪ ሁሉን እችላለሁ ለደካማ ኃይልን ይሰጣል ከአንተ በላይ ደካማ አለ ከአንቺ በላይ ደካማ አለ ስለዚህ እግዚአብሔር ለደካሞች ኃይል ይሰጣል ደክመናል አልደከምክም በስራ አልደከምክም። በኃጢአት አልደከምክም። በሕመም አልደከምክም። በብዙ መንገድ አልደከምሽም። መከራው አልበዛብሽም። አላደከመሽም። አንዳንዶች በቤተሰብ ነው የምትደክሙት። አንዳንዶች ስለ እናት፣ ስለ አባት ነው። አንዳንዶች ስለ እህት፣ ስለ ወንድም ነው። አንዳንዶች ስለ ባል፣ ስለ ሚስት ነው። አንዳንዶች ስለ ዘመድ ነው። በቃ ብዙ የሚያስጨንቁ ነገሮች፣ ሸክም ሲበዛ ያደክማል። ልክ ናችሁ። ደከመኝ ማለታችሁ አዎ ልክ ነው። ራሱ እግዚአብሔር ይናገራላ ለደካሞች ኃይልን ይሰጣል ይላል። ለምን ደከማችሁ አትባሉም? ለምን ደከመሽ አይልሽም። እግዚአብሔር የሚልሽ በእኔ ቻዩ፣ በእኔ ቻለው ነው የሚልህ። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ጉልበታችን አንሷል፣ ደክሟል፣ ዝሏል። መከራዋ ዝሎታል ፈተናው አድክሞታል ኑሮ አላልቶታል። መቆምና መጽናት አልቻልንም። ብርታት የለንም። አንዳንዴ ለጸሎት እንኳ መቆም ደካማ ሆነናል። ለጸሎት ለመቆም አቅቶሻል። አንደበትህ አይፈታም። ሰውነት ይደክማል። ስትቆም ይሰለችሃል፣ ይሰለችሻል። በስዕሉ ፊት ቆመሽ ለመጸለይ እመብርሃን ልጇን ይዛ በእሷ ፊት ቆመሽ ለመጸለይ ይደክምሻል። ተመልከቱ፣ ይደክማል። አዎ፣ ያጋጥማል። እንዲህ አይነት መንፈስ ያጋጥማል፣ ግን ኃይል ይሰጣል እግዚአብሔር ብርታትን ይጨምራል። አንዳንዶች ሐዘን ነው የሚያደክማችሁ የምትወዱትን ማጣት ነው የሚያደክማችሁ። እውነት ነው። ብዙ አይነት ፈተናዎች ሐዘን ይዞ ይመጣል። ዲፕሬሽን፣ አንዛይቲ፣ ጭንቀት፣ ተስፋ መቁረጥ፣ እነዚህ ሁሉ ሰውነታችሁን ያደክማሉ። በነገራችን ላይ የጭንቀትና የዲፕሬሽን በጣም በሚበዛበት ሰዓት እጅና እግር ሁሉ እንዳይሰራ ያደርጋል። ያደክማል፣ ወገኖቼ ብዙ ፈተና ብዙ መከራ ይመጣል። ለእናንተ ነው ኃይል የሚሰጠው። ለደካሞች ብርቱ እንድትሆኑ እግዚአብሔር የሚያዘው ይህን ነው። ይህን ትምህርት ሳስተምር ብዙዎች ሁልጊዜ የምትሉኝ ለእኔ ለብቻዬ ይመስለኛል ትላላችሁ። ለሁሉም ነው፣ እግዚአብሔር ለሁሉም ነዋ የእግዚአብሔር ቃል ስለሆነ እኔም ለምናገረው እንድሰማው ለሱም፣ ለሷም፣ ለአንቺም፣ ለአንተም ለሁላችሁም። አንድ መልእክት የደረሰኝ ይህን ትምህርት ስሰማው በትልቅ ጭንቀት ውስጥ ሆኜ ነው። ክፉ ንግግር አእምሮዬ ውስጥ እየጮኸ ይረብሸኛል። መናገር ግን አልፈልግም ከአምላኬ ከእግዚአብሔር ከእናቱ ከቅድስተ ቅዱሳን እመቤቴ ድንግል የአምላክ እናት የሚለይ ክፉ ንግግር። እባኮ በጸሎት አስቡኝ ብላ ወለተ ትንሣኤ ሌሎቻችሁም አስቡኝ ብላችኋለች። አያችሁ በጭንቀት ውስጥ ሆነው ሰዎች፣ በመከራ ውስጥ ሆነው ሰዎች ይህንን ይሰማሉ። የዕለቱ የነፍሴ ምግብ፣ በክርስቶስ ሁሉን እችላለሁ። ለምን ኃይል ይሰጠኛልና። ስለዚህ ሁላችሁም ወቁ፣ እግዚአብሔር ማለት ባልቴቷን የሚረዳ እግዚአብሔር ማለት አባታችሁ፣ እግዚአብሔር አባት እናት የሌለውን ልጅ የሚያድን አባታችሁ ፈጣሪያችሁ እግዚአብሔር ለታመሙት ባለመድኃኒት የሆነ ፈጣሪያችሁ እርሱ ክርስቶስ መንገድ ለሚሄዱት ሁሉ ወደብ ጸጥታ የሆነ ለታወኩት ሁሉ መጽናኛ የሆነ የእያንዳንዱ ልመናውን አኗኗሩን የቤቱን ሐሳብ መርምሮ የሚያውቅ የሚረዳ እግዚአብሔር ነው ያላችሁ። ይሄ ነው የእናንተ አምላክ ሳትለምኑት የምትለምኑትን ሁሉ የሚያውቅ ከመናወጥ፣ ከረሃብ፣ ከቸነፈር፣ ከችግር፣ ከስራ ማጣት፣ ከደዌ፣ ከሕመም፣ ከተስፋ መቁረጥ፣ ከጭንቀት ከእነዚህ ሁሉ ሊያወጣችሁ የሚችል እሱ ዘላዓለማዊ አምላክ ኃይልን ይሰጣችኋል። ብርታትን ይሰጣችኋል። ለቅዱሳን የሰጠውን ለእናንተም ይሰጣችኋል። እሱ ኃያል ነው። የዓለምን ኃጢአት የሚያርቅ ነው። ለሁላችን በቀራንዮ አደባባይ ቤዛ የሆነ የእግዚአብሔር በግ የተባለ እኔና እናንተን ለማዳን ነው፣ ለሌላ ነገር አይደለም በቀራንዮ የተሰቀለው። ስለዚህ ወገኖቼ ኃይልን ይሰጣችኋል ሁላችሁን ከመከራ ይሰውራችኋል። በነፋስ ክንፍ የሚሄዱ መላእክት ረቂቃን የሚያገለግሉት የእሳት ነበልባል አድርጎ የፈጠራቸው ያ እግዚአብሔር የእናንተ አባት ነው። ያንቺ አባት ነው። ያንተ አባት ነው። እሱ ታላቅ ነው። ምድርን አይቶ እንድትንቀጠቀጥ የሚያደርግ እሱ ነው። ተራሮች ይዳሳቸዋል፣ ይጨሳሉ። ዓለምን የያዘ እሱ የእናንተ አምላክ ነው። የናንተ አባት ነው። ስለዚህ ክርስቲያኖች፣ የዕለቱ የነፍስ ምግባችን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ድገሙና ንገሩኝ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኩሎ እክል በዘውእቱ? አካልኒ ክርስቶስ ነው የሚለው። በግዕዙ ውእቱ ክርስቶስ ይላል። እሱ ክርስቶስ እሱ ክርስቶስ ባስቻለኝ መጠን ባስቻለኝ መጠን ሁሉን እችላለሁ። ኩሎ እክል። ተመልከቱ፣ ሁሉን በሱ እችላለሁ። ፊልጵስዩስ አራት 13 የዕለቱ የነፍሳችን ምግብ እሱ ነው። ወገኖቼ ጨለማውን ገፎ ይህን የማለዳ ብርሃን ያሳየን ከማታ እስከ ጠዋት የጠበቀን ከጠዋትም እስከ ማታ የሚጠብቀን እሱ ታላቅ አምላክ ነው። አቤቱ አምላካችን፣ በኪሩቤል አድረህ የምትኖር አባታችን፣ ፈጣሪያችን፣ መድኃኒታችን፣ ህይወታችን፣ የሰራዊት ጌታ እግዚአብሔር ሆይ አንተ በመላእክት ዘንድ ትከበራለህ፣ ትመሰገናለህ። ይህን ቃል እንድንሰማ የዕለቱን የነፍስ ምግባችን ልትመግበን የወደድክ አንተነ የምስጋና ቅድስና እናስብ ዘንድ የማለዳውን ምስጋና እናቀርብል ዘንድ የሁላችንን መማጽን ተቀበል። አቤቱ አምላካችን አንተ ሁላችንን ያለመጨነቅ ጠብቀን፣ በዚህ ሰዓት የሚሰሙህን ልጆችህን አሁን እያደመጡ ያሉትን ያንተን ልጆች ቃልን እየሰሙ ያሉትን ያንተን ልጆች የእኔ የባሪያህን ትምህርት የሚሰሙትን ልጆችህን ሁሉንም ያለመጨነቅ፣ ያለመሸነፍ፣ ያለመሰናክል ጠብቃቸው። እግሮቻቸውን ከድጥ፣ አይኖቻቸውን ከእንባ፣ ሰውነታቸውን ከኃጢአት ሞት አድን። ቀጥሎ ያሉትን ቃላት ከእኔ ተከተላችሁ በሉ ሁላችሁም። አምላኬ፣ በኪሩቤል አድረህ የምትኖር በመላእክት ዘንድ ትከበራለህ፣ በቅዱሳን ትመሰገናለህ። እኔ ልጅህን ኃይልህን ስጠኝ ያለመጨነቅ ያለመሸነፍ፣ ያለመሰናክል ጠብቀኝ። እግሮቼን ከድጥ ከእንቅፋት አይኖቼንም ከሐዘን እንባ፣ ከመከራ እንባ፣ ከህመም እንባ፣ ሰውነቴንም ከኃጢአት ሞት አድነኝ። አሜን። የዕለቱ የነፍሴ ምግብ በክርስቶስ ሁሉን እችላለሁ። መብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። በመግባት በመውጣት የእግዚአብሔር ረድኤት ከእናንተ ጋር አይሁን። ይህን የተማራችሁትን ትምህርት ሌሎችም ከጭንቀት፣ ከመከራ፣ ከእውከት፣ ከደዌ፣ ከፈተና፣ ከተስፋ መቁረጥ ወጥተው የቅድስና ሕይወት እንዲኖሩ፣ የመጽናት ሕይወት እንዲኖሩ፣ የብርታት ሕይወት እንዲኖሩ፣ የተስፋ ሕይወት እንዲኖሩ፣ እግዚአብሔር ደግ መሆኑን እንዲያውቁ ይህን ትምህርት አድርሱላቸው። ሼር አድርጉ፣ ላይክ አድርጉ። እንደገና አዲስ ሆናችሁ መታችሁ ደግሞ ሰብስክራይብ የምታደርጉ የእግዚአብሔርን ቃል የምትሰሙበት ቤት ነውና የእግዚአብሔር ቤተሰብ አድርጎ በዚህ ከኛ ጋር እንዳደረጋችሁ በሰማያዊ መንግስቱ ያስባችሁ። ትምህርቱን ለሌላ የምታደርሱ ሁሉ ልመናችሁን ቅዱስ ሚካኤል፣ ቅዱስ ገብርኤል ወደ ልዑል መነበሪያ ያድርስላችሁ። እግዚአብሔር አገራችንን በአይነ ምረቱ ይመልከትልን። ሰላሙን ለመላዋል የሚስጥልን የታመሙትን በደዌ ዳኛ ባልጋ ቁራኛ ያሉትን በቤትም በሕክምና ስፍራ የሚሰቃዩትን ይፈውስልን። የሞቱ ዘመዶቻችሁን ሁሉ ያጽድቅላችሁ። እግዚአብሔር የልቦናችሁን ሐሳብ ይሄን ቃል እንደሰማችሁ ሰምቶ ይፈጽምላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሃያሉ አምላክ ክብርና ምስጋና ይግባው። የመጽሐፍ ቅዱስ ጥናት ትምህርት ተጀምሯል። በሳምንት ሐሙስ ሐሙስ ነው። ስለዚህ ሁልጊዜ የገባችሁ ያንን መንፈሳዊ ኦርቶዶክሳዊ እውቀታችሁ ከፍ እንዲል ተማሩበት። ልዑል እግዚአብሔር ይባርካችሁ ፊቱንም ይግለጽላችሁ። እመብርሃን የጎደለውን ሙሉ፣ የመረረውን ጣፋይ ታደርግላችሁ። የማለዳውን ብርሃን ያሳያችሁ፣ የሰማዩን መንግሥት ያሳያችሁ። አሜን ወአሜን።